ብለካ ከሄሉ ትንሽዬ ነገር ነበር የሚፈልገው ማለት ነው። ትንሽዬ ነገር በምን ልለያት፣ በምን ልራቅ ከሷ የሚል ነገር ነበር ሲጠብቅ የነበረው። ትናንትና ኮሜንታተሮችን በጣም ነው ያደነኳችሁ። ከአንቺ ትንሽ ነገር ነበር የሚጠብቀው ተሳካለት ብላችሁ ብዙ ኮሜንቶችን አይቸ ነበር። ይኸው እንዳላችሁትም ተሳካለት፣ ይህን ነበር የሚፈልገው። ይህንን አጋጣሚ የተጠቀመበት አጋጣሚ ልንገራችሁ፣ እውነቴን ነው ምን ለምን መሰላችሁ ያኔ ተጣልተው ቢሄዱ ኑሮ እሱ ሚዲያ ላይ አንዴ ስለወጣ በኦዲየንስ ይጠላል። ገባችሁ? በትናንት ሁለት ሚኒችን አጋጣሚ ሲያገኝ ዛሬ ሄሉን ይሄን አደረገ። አያችሁ አይደለ? ተመልከቱ። አያችሁ? ሲጀመር ይቅርታ አርጉልኝ የሄሉ ያድናቂዎች፣ እኔ ዛሬ የልቤን ነው የምናገረው፣ እንዳይከፋችሁ። ሲጀመር እኔ ያ አላመረኝም፣ ለሄሉ አይሆናትም። እውነቱን ነው የምነግራችሁ፣ አይሆናትም የምር አይሆናትም። ሲጀመር ከዚች ልጅ ፍቅሩን አልጨረሰምም። ሲጀመር ልጅቷ ምን አለች? ዛሬ እያወራን ነበር እኮ ከአንችም ጋር ሆኖ ነው ያለችው። አያችሁ አይደለም ከሄሉ የሚፈልገው ሌላ ነው። አለቀ። ፍቅር አይደለም ከሄሉ የሚፈልገው። እሱ ይችን ነው የሚያፈቅረው። እሱ ቡራ ደግሞ ተረጋግታችሁ አስቡ። በእርግጥ ስራ ነው የምትሰሩት። አሁንም ምንም የተፈጠረ ነገር የለም፣ አልተጣላችሁም፣ አይኖ አውቃለሁ። ነገር ግን ምንም የተፈጠረ የለም። እዚህ ጋር ልነግራችሁ የሚገባ አንዳንድ ኮሜንታተሮች ማለት ነው እናንተ ከካሜራ ጀርባ ያለውን ምንም የምታውቁት ነገር የለም፣ አታውቁም ማለት ነው እና ሰውን እንትን ለማስታረቅ ወይም አንድ ለማድረግ ሞክሩ እንጂ ከሌ ጀግና አንተ ጀግና አንቺ ጀግና እያላችሁ አታሽቃብጡ ማለት ነው። አታሽቃብጡ እነሱ ከካሜራ ጀርባ አንድ ናቸው። አብረው ይበላሉ፣ ይጠጣሉ፣ ዘና ይላሉ፣ አብረው ማለት ነው። እናንተ ካሜራ ላይ ያለውን እያያችሁ ዝም ብላችሁ ባታሽቃብጡ ጥሩ ነው ብዬ አስባለሁ። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ። አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላቸው አመሰግናለሁ። ሰላምና ጤና ፍቅር ከእናንተ ጋር ይሆን። እያቁብ አዲስ መጥቻለሁ። ይሄ ቪዲዮ ከተመቻቸው ላይ ላይክ፣ ሼር፣ አስተያየት እንድትሰጡ በአክብሮት እና በትህትና ጠይቃችኋለሁ ማለት ነው። ወዳችሁ ፈቅዳችሁ ቤተሰብ ለምታደረጉ ለምትሰጡኝ አስተያየት እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ እያልኩኝ ዛሬ ወደ መጣሁባቸው ሀሳቦች እናገራለሁ። ዛሬ እውነት ለመናገር ዛሬም ደግም የመጣሁት ስለ ሄሉና ስለ ናሀይ ብሩቅ ልናገር ነው የመጣሁት ማለት ነው የእውነት ዛሬም ደግሞታ ታ ላንች የማይገባሽ ነው የማይገባሽ ነው የሰጠሁሽ ላንች የሰጠሁሽ ክብር ለእሷ ነበር የሚገባት፣ ሁሉ እያለ ነበር ማለት ነው ሄሉ። እንደዚህ ከሚልች ሰው ጋራ እውነት ቢቀርብሽ ነው የሚሻለው። ምክንያቱም ይሄ ነገር ድራማም ቢሆን ፕራንክም ቢሆን የልቡን እየተናገረ ነው ይሄ ልጅ ማለት ነው። ነገ አይሆንሽም፣ እውነት ስነግርሽ አይሆንሽም። ስለዚህ በጊዜ መራቅ ነው ያለብሽ ብዬ ነው የማስበው። ምክንያቱም አይሆናትም። የልቡን እየተናገረ ነው ገባችሁ? ፕራንክም ቢሆን ድራማም ቢሆን የልቡን የተናገረ ነው። እንደማይሆናት እያስረዳት ነው ሄሉ። የሚገባት ከሆነ ማለት ነው። ዛሬ ምን አለ ልዑል? ሄሉ ትበዛብሃለች ነው ያለው ማለት ነው። ትበዛብሃለች፣ አታገኛትም ነው ያለው። እውነት ለመናገር ሄሉ ልባም ሴት ናት፣ ምርጥ ሴት ናት። እውነት ለመናገር የአሁን ወንዶች ግን የሰው ልጅ የሚለኩት በመልክ ነው። መልክ ነው የሚፈልጉት፣ መልክ አቋም ነው። ይሄ ነው በቃ ለነሱ እንትናቸው ማለት ነው። የሰው ልጅ ግን አቋምና መልክ አይደለም ዋናው ነገር የልብ ነው ግን አሁን ላይ ወንዶች የልብን አይደለም የሚያዩት። መልኳ ቁመናዋ እንዴት ናት ሸቧ፣ ይሄንን ብቻ ነው አሁን ላይ ወንዶች የሚፈልጉት። ገባችሁ አይደለም? እንጂ ሄዱ በጣም ንጹሕ ሴትና ልባም ሴት ነበረች። ግን አሁን ይሄ አልተረዳትም። ገባችሁ? የሚፈልጋት ለአንድ ለአንድ ነው አለቀ። እሷን ሲጀመር አያፈቅራትም። የሚያፈቅራት ይችን ቀዩ ልጅ ነው። ትናንት ነው የትናንቱ አጋጣሚ ለሶ ተሳክቶለታል። የፈለገውን አግኝቷል። እውነት ለመናገር ማለት ነው ስለዚህ የሉዬ ይሄ ልጅ የልቡን እየነገረች ነው። በድራማም ቢሆን በምንም ቢሆን የልቡን እየተናገረ ነው ይሄ ልጅ። ስለዚህ ከዚህ ልጅ ጋራ እኔ ምንም አልልም፣ እናንተ የምትሉትን በሉ። እኔ ግን ሲጀመር ጀምሮ አላመረኝም ይሄ ልጅ። እውነቴ ነው የምላችሁ አላመረኝም፣ በቃ እኔ ሲጀመር ስትፍ ስትፍ ስትፍ የሚሉ ወንድ ሲጀመር አይመቸኝም። በቃ ወንድ ልጅ ሲባል ረጋ ሲል ነው ደስ የሚለው። ገባችሁ? ይሄ ነው ማለት ነው። ሁለተኛ ነገር ደግሞ ዛሬ ብሩኬ ከፍፄ ቤት ነው የመጣው። ሀይሚ ደግሞ ከዛኛው ልጅ ቤት ነው የመጣችሁ። ያሰራራቸው እንኳን ቴክኒክ አይገባችሁም እናንተ ማለት ነው። ሀይሚ ከዛኛው ልጅ ጋር፣ ፍፄ ከብሩኬ ጋር እንኳ ሲመጣ እናንተ ምንም የሚገባችሁ አይደላችሁም። ሀይሚ ዛሬ ልጁን ተንኮፍ አርጋ በጥፊ መታው ሂዳለች እና የእውነት እናንተ እኮ ምንም አይገባችሁም ማለት ነው። አሁን ሀይሚና ልጁ የተጣሉ መስሏችኋል እናንተ። አልተጣሉም፣ ስራ ነው የሚሰሩት። ካልገባችሁ አልገባንም በሉ፣ አለቀ። ይሄ ነው እኔ አሁንስ። ልክ ልካችሁን ነው የምነግራችሁ። ምንም ሲነግሯችሁ ቢውሉ በፍጹም አይገባችሁም እናንተ ማለት ነው። እነሱ አንዲ ናቸው። አታሽቃብጡ ማለት ነው። አታሽቃብጡ፣ ማርያምን አታሽቃብጡ። እነሱ አንዲ ናቸው። ምንም የሚለያቸው ነገር የለም። እናንተ ስለማታዩ ለነገሩ አይፈረድባችሁም። ዝም ብላችሁ ከኮሜንት ስር እየሄዳችሁ አሽቃብጡቶ ቶሎ እላችኋለሁ ማለት ነው። እና ብሩኬ እውነት ትውንና በጣም ትችላለህ አንተ ራሱ ይመቻ፣ አባት ነገሩ ስራ ነው፣ በደንብ ስሩ። እንደዚህ እየተሰራ ብር ከተገኘ እንደ ምን አለ ስሩ፣ ሂዱበት፣ ግፉበት፣ ሂዱበት ማለት ነው። እነሱም ያሽቃብጡ ከስር ኮሜንት ስር ማለት ነው። ከሌጀግና፣ ከሌጀግና፣ ከሌጀግና እያሉ እናንተ አንድ ናችሁ፣ ምንም የሚለያችው ነገር የለም። ትናንትና የትናንት ቪዲዮ ማለት ነው፣ ልጁን መታሁት ብሎ የሃይሚን ቻፒስቲክ ቀብተው የሃይሚን ቻፒስቲኳን አይኑ ዳር ቀብተው ምናምን ደበደብ ነው መታደዋሉ። ይመቻቸው፣ የአራዳ ልጆች እነዚህ አይገባቸውም። ዝም ብለው እንተን ይበሉ ማለት ነው። የሚገባችሁም አላቸው፣ በእርግጥ የማይገባችሁ ብዙ ናችሁና፣ እናንተ ደግሞ አንድ ቀን ይገባችሁና ታቃላችሁ ማለት ነው። እውነት እኔ ምንም አልጠበኩም ነበር በዛሽ ሰዓት በዛች ጊዜ እንደዛ በተፈጠረበት ሰዓት ተነስቶ ሸገር መጥቶ፣ ከዛም በኋላ ይቺ ጋራ እዚህ ጋር ኧረ ድሮም ቦታ የለውም ለሷ ለሄሉ ቦታ የለውም። የፍቅር ቦታ ለፍቅር ቦታ ያለው ለዚች ነው፣ እውነት ለመናገር አያችሁ አይደለ? በአንድ ደቂቃ ወይም በአንድ ሰዓት እንዴት ነው ልጅቷ ነይ ብሎ የሚጠራት? እንዴት እ እንዴት ነው የሚጠራት? የምሬ እኮ ነው። እህቴ አንቺ የዋህነትሽ ገደል ይዞሽ እየሄደ ነው። የእኔ እናት በቃ እግዚአብሔር ላንቺ ያለው እስከሚመጣልሽ ድረስ ጠብቂ፣ የእኔ ቆንጆ። አለቀ። እኔ ሲጀመር በቃ እሱ አናት የምታፈቅረው ሄሉ በጣም ታፈቅረዋለች የአብን እሱ ግን እያስመሰለ ከአንገቱ በላይ ነው። ሲያቅፋት እንኳን ነው ተመልከቱ፣ ፊቱ ነው ማለት ነው። ሄሉን ሲያቅፋት ፊቱ ነው፣ የአብን ፊት ተመልከቱ ማለት ነው ሲያቅፋተር ራሱ ፊቱ ነውት። የምሬ ነው የምላችሁ። ስለዚህ ከእንደዚህ አይነት ሰው ጋር ብዙ መንገድ መራመድ አያስፈልግሽም የኔናት። ስለዚህ እንደዚህ በአንድ ሰዓት ከአንቺ ጋር ስለተፈጠረው ነገር ያተፈጠረ ብሎ በሰከንዲችን ጠርቶ እንደዚህ ማሳየት ተገቢ ነው ብዬ አላስብም። ስለዚህ ከሚሆንሽ ሰው ጋር ሂጅ የኔናት። አንዳንዴ እኛ ሰዎች የሚሆነንን ትተን የማይሆነን ጋር ነው የምንሄደው። እና ልዑል ተብዬው ደሞ ማለት ነው አንተ ደግሞ እውነት ለመናገር ግን በነገራችን ላይ ልዑል የሚያውቀው ነገር አለ። እውነት ለመናገር የያብን ተንኮል ያውቅበታል። የያብን ተንኮሉን ተረድቶታል ልዑል ዛሬ እንደተረዳሁት ከሆነ ድራማ መቼ አለቀ ነው ያለው። አያችሁ አይደለም? ድራማ መቼ አለቀ ነው ያለው። ልዑል የያብን የሚያውቅበት ነገር አለ እንደተረዳሁት ከሆነ አያችሁ። የያብን የሚያውቅበት ነገር አለ። አለቀ ከያብ የሆነ ነገር የሚያውቀው አለ ልዑል ማለት ነው በቃ እና በሄሉ ጎን የሆነበት ልዑል አንድ ምክንያት አለው ብዬ ነው ያሰብኩት። ምክንያቱ ደግሞ በቃ ይሄ ፍቅር ያለው ለዛች እንደሆነ አሁንም ተረድቶ ስለሚያውቅ ይመስለኛል። በቃ ይሄ ነው የተረዳሁት ዛሬ። ምን አለ ልዑል? ሲጀመር ድራ መሀል እየሰራህ ነው ነቅቼብሃለሁ ነው ያለው። ሄሉ ግን የምታውቀው ነገር የላትም በንጹህ ልቡ አቀርበዋለች ወደዋለች። እሱ ግን እንዲህ ነው። ኧረ በስመ አብ! እውነት ከእንደዚህ አይነት ወንድ እግዚአብሔር ይሰውራችሁ። እውነቴን ነው የምላችሁ እንደው ምን አለ ንጹህ ፍቅር ያለው ምንም መልኩ ባያምር፣ ምን ችግር አለው? ንጹህ ፍቅር ሴትን አክብሮ ንጹህ ፍቅር የሚሰጡ እንዲህ ከሆነ ምን ችግር አለው? መልክታት አጥቦ አይጠጣም ማርያምን። እኔ ሲጀመር ይሄ ልጅ እንደማይሆን ልብ ያውቀዋል። የእውነት ስነግራችሁ በጣም ነው የተገረምኩት ዛሬ ማለት ነው። በዛች በአንዲት ሰዓት በዛች ባዝች ውስጥ ቶሎ ብሎ ልጅቷን ለነገሩ፣ ድሮም እያጀነጀን ካት እያወራሃት ነበረ፣ አይፈረድብህም። ከህይወቴ ይወታለች እሷና እኔ በፍጹም ህይወታችን ውስጥ የለችም። ቤተሰብ ጋር ሂዳችሁ ታርቃችሁ ሶስት ቀን እንኳ ሁለት ቀን እንኳ ሳትቆዩ እንደዛ እግር ስር ወርቃችሁ ይቅርታ ተባብላችሁ ምናምን አሁን ላይ መታችሁ እንደዚህ መሆን ተገቢ ነው ብዬ አላስብም። ስራም ቢሆን ይደብራል። ይሄን ለማለት ነው የመጣሁት ወደ አድማጭ ተመልካቾቻችን። ሰላማችሁ ይብዛልኝ። በሌላ ቪዲዮ እስከምንገናኝ ድረስ እወዳችኋለሁ። ይህን ቪዲዮ ሀሳብ አስተያየታችሁንና ላይክ፣ ሸር አድርጉት እንግዲህ የመሰለኝን ሀሳቤ ነው የተናገርኩት። እናንተ ደግሞ ከስር ኮሜንታችሁን ጻፉ። አመሰግናለሁ።